ፈጥኖ ደራሽ አላህ ነው። ጭንቀት ሊያስወግድ የሚችለው አላህ ነው። ወላሂ ያለምንም ጥርጥር ይህን ቀን ይቀይሯል። ሚጠራጠራል እኛ በአላህ ላይ እምነት ይኖረን የቅን ይኖረን እንጂ ወላሂ አላህ የሆነ ነገር ይስጣል፣ ይወስዳል፣ ትምህርት ያሳያል፣ ከዛ ደግሞ ይተኳል። ሰላም ዓሌይኩም ራህመቱላ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቤተሰቦች ሰላም እንዴት ናችሁ አላችሁ ወይን ያለው ሰላም ነኝ ይሄን እናንተም ሰላም እንደሆነ ዘንዳ የዘወ ትርመኝ ነው እንግዲህ ቤተሰቦቼ ለሁሉም ነገር ለሁሉም ነገር አልহামዱሊላ እንደ አንድ ሰው ማለት ነው እንግዲህ እናንተና ከተናንተ ወዳም ያው ቻናሌ እንደሚሞት ተነግሮ ነበረ ያንንም በተመለከተ ያው ቤተሰቦች የማቃችሁ የምታቁኝ የሞዳችሁ የምትወዱኝ የማከብራችሁ የምታከብሩኝ እህቶቼ ለእናንተ እንግዲህ ያው ቻናል የሚሞትበት ቀን አልታወቀም። ይሞታል ተብሏል እና መታችሁ ለመቅበር እንደርሱ ይ ጥሪ ስላለት ነው የነበረ አሁንም ቻናል አለ አልሞተም። እና ትሩክያዊን ቻናል መሞቱ ራራሽ ተቀመሽ እና አንዳንድ ሰዎች ማለት ነው አንዳንድ ሰዎች እኔ በምን ልክ ማለት በምን አንግል በምን አይነት ልክ ራሳችሁን እንደምትለኩ በጣም አይናጋባችሁ ይመስለኛል። ምንነታችሁ በደንብ በደንብ ግልጽ ሆኖ የታየ የበታችነት ስሜት በጣም ከባድ ነው። በጣም እኔ እኮ ብያለሁ። እውነት ለመናገር አሁንም ቢሆን ወደ ኋላ የምለው ነገር የለም አሉ ግን፣ በዚሁ አጋጣሚ ወዳችሁ ወዳችሁ ማለት ነው በእናንተን አክብሬ አርጌ የተባልኩትን ነገር ሁሉ አድርጋለሁ፣ አድርጋለሁ አድርጌ የተባልኩት ነው አድርጋለሁ። ከዛ አሻፈረኝ፣ አሻፈረኝ በአፍንጫዬ ነው መተነፍሰው፣ በኖርማል አይደለም መተነፍሰው፣ በሆነ ነገር ላይ ነው መተነፍሰው ብለው አሻሉ። ሲያሻሉ ደግሞ እኔ ማንነኝ አልኩኝ፣ እኔ ማንነኝ አልኩኝ። ወይኔ ምን አስጨነቃችሁ? ምን ዋሳብ ጉርብ እንትን ጉርብ ምን አስከፍታችሁ? አይድላችሁ እንዶ አለመታደላችሁ፣ ለካ ቀን ስራውኝ ይባችኋለሁ። ለማንኛውም ጀለሶች እየሄዳችሁ በዚያው አጋጣሚ ፍቅርዬና ፎፉዬ ማለት ነው እናንተ እኔ እናንተን ወዷችኋለሁ፣ አከብራችኋለሁኝ። እና የእናንተን ከፍታ ነው ሁልጊዜ የምመኘውና የእናንተን እድገት ነው የእናንተን ለውጥ። ለእናንተ ስል ብዙ ነገር ሆኛለሁኝ ግን አልሐምዱሊላህ አላ ኩሊ ሃል እኔ የምፈልገው ሙሉ በሙሉ እንኳን ባትሆኑም ደህና ናቸው እልኝ ዋነኛው ነገር ነው። ሙሉ በሙሉ እንትን ሆነው ደስተኛ የምሆነው ፏል መቶ ኬ ይገባል። ያኔ በቃ ደስተኛ እሆናለሁ። መቶ ኬ ከገባ በኋላ ችግር የለው። ምክንያቱም ዩቲዩብ በራሱ ጊዜ ወይ ዩቲዩብ በተኑ ሲሰጠው ራሱ ቻናሉን ህጋዊ ስላደረገው ቻናሉን በራሱ ጊዜ ዩቲዩብ ያንቀሳቀሰው አልገባችሁ? ዩቲዩብ ስለሚያንቀሳቀሰው ነው መቶ ሺፍታ ገብቶም ካልሰራበት አይ ነው፣ የገቢ ምንጭ በጣም ደካማ ሊሆን ይችላል። ግን መቶ ሺ እንድገባ ስለምፈልገው መቶ ሺ ከገባ በኋላ ፈዋዴ እኔ በጣም ሙሉ በቃ ሙሉ ደስተኛ ነኝ። ሆነ ዋነ አሁን ባለውበትም ደስተኛ ነኝ፣ አልሐምዱሊላ በተለይ በፍቅር እየዙሪያ ደስተኛ ነኝ። ቁጥር ከአንድ ተጀምሮ ነው መቶ ሰባ አራት ሺ ደርሳለች። ስለዚህ ቁጥር ከዜሮ ጀምሮ ስለሆነ ደስተኛ ነኝ። ምንም ቅር የሚለኝ ነገር የለም። እና ያው ፈዋድ ደግሞ መቶ ሺ ከገባ ደስ ይለኛል። በቃ ከምላ ሁሉም ነገር ደስተኛ ነው የምሆነው። ሌላ ነገር ምንም ነገር ምንም ነገር አለ ማለት ነው። እና አንዳንድ ሰዎች ማለት ነው፣ አንዳንድ እኔ እኮ ፈንድያ ፋሚሊ የሚባለው ነገር ማለት ነው። እኔ እዛ እንዴት ብዬ ልናገር? በቀላል የሆነ በቀላል ነገር አይደለም እኮ ይሄ ነገር ማለት ነው። የሆነ እስኪ ምንድን ነው የሆነ ነገር በፊት ላይ የምትወዱት ነገር በፊት ላይ በጣም የምትወዱት ነገር አሁን ላይ የማትወዱት ነገር ያን ነገር በቃ የሚያስጠላችሁ መስማትም ስለዛ ቲም ማየትም የማትፈልጉት ያ ማለት። እኔ ከፍፍጌና ከፍቅቄ ችግር የለብኝም። ገባችሁ? ወዳችኋለሁ፣ ሁለቱም የራሴ እስኮም ድረስ ወዳችኋለሁ። ይህ ችግሬ ከቲሞቹ ጋር ነው፣ በቃ ቲሞቹ ጋር ነው። ቲሞቹ ደግሞ ያው ከገዳፊዎቹ ጋር ነው ችግሬ ማለት ነው። ለዛ ነው እኔ በዚህ ልክ ያስጠላችሁን ሌላ ሰው ምን ያክል ያስጠላዋል የሚለው ነገር ለካ አይፈረድባቸውም። ገባችሁ? እኔ በዚህ ልክ እንዲህ እንደሚዘገንን ሳስበው ራሱ ዝግን ነው የሚለኝ። አሁን ደግሞ እየበሱን እንዲዘገነኝ አረጋችሁኝ። የሆነ በጣም እንዲያስጠላኝ አረጋችሁኝ። እንዲያስጠላኝ ከሚባለው በላይ እንዲያስጠላኝ አረጋችሁኝ። በዚህ አጋጣሚ ልጅቷ እባካችሁ እዘኑላት ለልጅቷ ተማኑ እሰቡላት፣ በቃ እኛን ተውን፣ እኔን ተውን፣ ችግር የለውም ግን ለልጅቷ እሰቡላት። ልጅቷ ሰላም ትፈልጋለች። በደጋፊዎች እየተባሉ ስታይ እንደገና ደግሞ ሌሎችም ጋር እንደዚህ በእናንተ ምክንያት የማይስማሙ ሰዎች አሉ። በእናንተ ምክንያት ልጅቷ ሰዋፍ ገብታለች እና አባካችሁ ቢያንስ እኛን እኛን ተውት እኛን ተውን፣ ችግር የለውም እርሱን ለልጅቷ ሰላም ሲባል ለቡፉየም ለልጅቷ ስፔሻሊ ለፍቅር ሰላም ሲባል በቃ ነገሮችን እንትን በሏቸው። ኢማጂን እኔ በዚህ ልክ በጣም የዘገነነኝ በዚህ ልክ ውስጤ በጣም የሆነ ያክለሽ የለሽኝ ሌሎች ቲሞች መታመማቸው ስለ እናንተ ስለ ልጅቷ ለውጥ ሲባል ስለ ልጅቷ እርገት ሲባል ስለ ልጅቷ ስክስ ፒስ ስክስ ስ ለልጅቷ ሰላም ሲባል እባካችሁ ወደ ራሳችሁ ተቆጠቡ። ከምታደረጉት ድርጊት ተቆጠቡ። ለልጅቷ ፍቅርን እንጂ ሰላምን እንጂ አንድነትን እንጂ ስድብን አይደለም። ስድብ እናንተ በገባችሁበት አይደለም። እሷ እኮ እናትና አባቷን ቀርቶ እሷን እንዲገባት አትፈልግም። ለሰው ልጅ ክብር የምትጨነቅ ልጅ ናት። ለራሷ ክብር አይደለም ለሰው ልጅ በቃ ለክብር በጣም የምትጨነቅ ልጅ ናት። በዚህ ልክ ዋው፣ ጎድ ታንክ ዩ ሶ ማች። በዚህ ልክ ማለት ነው። አሁን ዩ ሊስን ቱ ሚ በዚህ ልክ ልጅቷን እንድትጠላ፣ ልጅቷን መጥፎ ስያሜ እንዲሰጣት ባታረጓት ድርስ ይለኛል እስፔሻሊ አሁን ላይ ያላችሁበት አሁል በጣም ነው የሚያስጠላው። የራሳችሁን የራሳችሁን ግሩፕ ነው የምበሉት፣ በቃ የምትበሉት ማለት ነው፣ መብላት ነው በቃ። ሌላ ነገር ምንም የቀራችሁ ነገር የለም። የሰው ልጅ የሰውን ስጋ ሀያ አራት ሰዓት መብላት፣ ሀያ አራት ሰዓት መብላት። በዚህ ልክ አያስጠላም? በጣም ነው የሚያስጠላው። ለዛ ነው። ለማንኛውም በጣም ያሳዘነኝ ነገር ደግሞ ብላችሁ ብላችሁ ብላችሁ ማለት ነው በፌክ አካውንት መጣችሁ፣ በወለኳችሁ። በዋና አካውንታችሁ መጣችሁ፣ በወለኳችሁ። ሌሎችን ተመሳሳይ ሰዎችን ተላካችሁ፣ ገስት ከፍታችሁ፣ ላይብ ላይ ከፍታችሁ እዛ ጋር ሩቅያ ቤት ምን ይወራል የሚለውን መስማታችሁ ሲገርመኝ፣ ሲገርመኝ፣ ሲገርመኝ በጣም ሲገርመኝ፣ ሲያስቀኝ። ዛሬ ደግሞ ጉሩፕ ከፍታችሁ፣ ወሰብ ጉሩፕ ላይ የኔ ሬ ከሬ ታሯሩጣላችሁ። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። እኔ ነግራችሁ አለሁኝ፣ ያለሁበትም ታውቃላችሁ። ፈልጋችሁ ልናታችሁ፣ ወንድ ወለደቻችሁ፣ መታችሁ፣ ጠይቁ ይበቃ ጠይቁኝ ግን የምጠይቁ ህጉን በጠበቀ መልኩ ነው እንጂ ይሄ በተዝረከረከ መልኩ ባፋችሁ እየተጸዳዳችሁ፣ ከሴት ልጅ የማይወጣ ቃላት እያወጣችሁ ፊት ለዛ ነው እኮ ሰው ጠልቻ አላውቅም። በህይወቴ ሰውን በሰውነቱ አከብራለሁ። ሰውን በሰውነቱ አክብሬ ወድጄ ከሰው ልጅ ምን ለመኖር ምን እንደሚያስፈልገኝ ጠንቅቄ የማቅሰው ሰው ነኝ። እና እኔ እናንተ ማየትም ሆነ ከናወይም በጣም በጣም ፈጣሪ ይቅር ይበለኝ። ለእናንተ ለእናንተ ይቅር ይበለኝ። አይናችሁን ታውቃላችሁ። በየቦታው ራሱ ድምጻችሁ ተቀርጾ ተቀርጾ ሲላክ ሳገኘው በጣም ነው የሚያንቀጠቀጠኝ፣ በጣም ከሚበለው በላይ እኔ በዚህ ልክ እንዴት እንደሆነ ብቻ አላውቅም። እና ግሩፑ ወይ እኔ ብሎክ ያደረኩባችሁ ዋነኛው ምክንያት ጸባይ የላችሁም፣ ሰው በቃ ሰው አዊነት የላችሁም እኮ ሰው አዊነት በነገራችን ላይ ሴት የተከበረች ናት። በቃ አፈጣጠሯም የተከበረ ሴት ልጅ አራት ነገር ናት። እናት ናት፣ እህት ናት፣ ሚስት ናት፣ ልጅ ናት። ሴት ልጃችን ናት። የተከበረ ሴት ነ ናት የተከበረ የተሰጠች ናማ የተሰጣችውን ስጦታ ከፈጣሪ የተሰጣችውን ስጦታ አላግባብ ስትጠቀሙበት በጣም ስለሚያስጠላኝ ነው እ ለማንኛውም ይመቻችሁ ለማለት።